እንዴት ናችሁ ቤተሰቦች? ዛሬ በጣም ልቤን የባረከኝን አንድ ቃል ላካፍላችሁ። በማቴዎስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ከደቀ መዛሙርቱ ጋር ሆኖ ይከተሉት የነበረውን ሕዝብ በጣም ትንሽ ዳቦና አሳን አብዝቶ በማብላት አስገራሚ የሆነ ድንቅና ተአምር አሰራ። ይህንን አገልግሎት ካደረገ በኋላ ግን ደቀ መዛሙርቱን አንድ ነገር አላቸው። ወደፊት ተሻግራችሁ ቀደሙኝና ሂዱ አላቸው። ደቀ መዛሙርትም እኔን ቀድማችሁኝ ወደፊት ተሻግራችሁ ሂዱ የተባለውን ከጌታ የመጣውን የትዕዛዝ ቃል ተቀብለው በባህሩ ላይ ቀድመውት ሊሄዱ ታንኳቸውን ይዘው መቅዘፍ ጀመሩ እና ይህን የትዕዛዝ ቃል ተቀብለው እየሄዱ በነበረበት ሰዓት እዛ የሄዱበት የነበረ ባህር ላይ ትልቅ ንፋስ ተነሳ። ታንኳይቱን እስኪያናጋት ድረስ ሆነ ይላል። ይሄንን እያዩ ደንግጠው ተጨንቀው ሳለ ጌታችን ኢየሱስ ክርስቶስ ከፊት ለፊታቸው በውሃ ላይ እየተራመደ ወደ እነሱ መጣ። እየውላችሁ ብዙ አሳ የበሉ ብዙ ዳቦን የበሉ ተአምራትና ድንቅ ያዩ ሰዎች ከባህሩ ወዲያ ተቀምጠዋል። እነኛ ሰዎች አሳውን በሉ፣ ዳቦውን በሉ። ኢየሱስ ያደረገውን ድንቅ ነገር ተደነቁበት። እነኚህ ወደፊት ቅደሙ ያላቸው ግን ከተበላው አሳ ከተበላው ዳቦ እልፍ ያለ በፍጥረታቸው ገምተውት አይተውት የማያውቁትን አንድ መለኮታዊ ነገር ተመለከቱ። እሱም ሰው በውሃ ላይ እየተራመደ ሲሄድ ማየት ብቻ ደግሞ አይደለም ከነሱ መካከል አንዱ እኔም ይሄንን ማድረግ እንድችል እባክ ተናገረኝ ብሎ ደግሞ ልክ እንደ ጌታው አንድ የአንዳቸው ከመካከላቸው በውሃው ላይ ተራምደው ሄዱ። ጌታ ወደፊት ቅደሙ ሲል፣ ጌታ ትዕዛዝን ሲያመጣ፣ ጌታ እልፍ ማለትን ፈቀቅ ማለትን ሲናገር፣ በእርግጥ ካለንበት ሁኔታ እሱ ወደሚያዘን ነገር ለመሻገር ስንሄድ፣ ለመሻገር ስንወስድ ሁሉ አልጋ ባልጋ አይደለም። ደቀ መዛሙርቱን ወደፊት ቀድማችሁኝ ሂዱ ሲላቸው፣ ባህሩ ማዕበሉ መልካም አልነበረም። አስጨንቋቸው ነበር። ንፋስ ነበር፣ ውሃውም ከባድ ነበር ይላል። ነገር ግን ምን አስጨናቂ ከባድ ቢሆን ደግሞ ቀደሙ፣ እልፍ በሉ ያለው ጌታ ሌሎች ካዩት ከሰሙት ከተረዱት ካገኙት ተአምራት የተሻለንና የበለጠን ነገር በህይወት ሊያመጣ ስላቀደ ነው። አያችሁ። ከውሃ ወዲህ የቀሩት ተባስቶ በላ ነው የሚሉት። ውሃው ላይ ግን ቀደሙ የተባሉ የሄዱት ሰው በውሃ ላይ ሲራመድ አየን፣ እንዲሁም ከኛ መካከል ደግሞ አንዳችን በውሃ ላይ ተራመድን የሚል ጌታ ኢየሱስ በውሃው ላይ ተራመደ የሚለውን ይህንን እውነት እስከ ዛሬ ድረስ ለእኛ ያሻገሩልን ናቸው። ዛሬም ጌታ አንድን ሰው ከተለመደው ስርዓት ፈቀቅ በል ሲል እልፍ በል ሲል ሂድ ሲል አዎን፣ ለሚያስፈራ ለሚያስቸግር ለአእምሯችን መልስ ልንሰጠው ለማንችላቸው ጉዳዮች ልንጋረጥ እንችላለን። ከባድ የሆኑ ነገሮች ሊቀድሙን ይችላሉ። ነገር ግን ጌታ እነሱን ነገሮች እያያቸው ነው። እልፍ በሉ፣ ተሻገሩ፣ ቅደሙ፣ ሂዱ የሚለ ምክንያቱም ከባህሩ ወዲህ የቀረ ብዙ ታሪክ የለው ከባህሩ ወዲያ የቀረ ግን የሚያወራው ብዙ ታሪክ አለው። አያችሁ፣ እነ ጴጥሮስ ከበሉት ይልቅ የሚያወሩት ብዙ ታሪክ አላቸው። በዛ ጀልባ ላይ የተሻገሩት አሳና ዳቦ ተባስቶ በላን ከሚሉት ያለፈ ብዙ ምስክርነት አላቸው። አያችሁ፣ እግዚአብሔር ታሪካችንን ሊያበዛው፣ ምስክርነታችንን ሊያበዛው፣ ለሱ ያለንን ማረጋገጫ ሊያበዛው ሲፈልግ ሰዎች የማይደፍሩትን ነገር እንድንደፍር ያደርገናል። ሰዎች የማይራመዱበትን ነገር እንድንራመድ ያደርገናል። ሰዎች የማይወስዱትን ኃላፊነት እንድንወስድ ያደርገናል። ይህን ሲያደርግ እየጨከነብን አይደለም። ይህን ሲያደርግ ለእኛ ፍቅር ሳይኖረው ቀርቶ አይደለም። ይህን ሲያደርግ እኛን በችግር ውስጥ ማሳለፍ ለሱ ተድላ ሆኖ አይደለም። ይልቁኑ ከብዙዎች የተሻለ ምስክርነት እንዲኖረን ነው። ከብዙዎች የተሻለ መገለጥ እንዲኖረን ነው። እንግዲያውስ ወዳጆቼ ያሁሉ ሕዝብ ጴጥሮስ ያየውን መገለጥ አላየም። ያሁሉ ሕዝብ ጴጥሮስ በቃል የተራመደበትን በውሃ ላይ መሄድን አላየም። እንግዲሁ ከብዙዎች የተሻለ የበለጠ ያለፈ ሰዎች ኤክስፔሪንስ ያላደረጉትን ያላወቁትን፣ ያላዩትን ነገር ማየትን ከወደዳችሁ ጌታ በመንፈስ ቅዱስ በቃሉ እልፍ በል ሲላችሁ እልፍ በሉ። ተሻገሩ ሲላችሁ ተሻገሩ። ፈቀቅ በሉ ሲላችሁ ፈቀቅ በሉ። እዛ ውስጥ ነው ተአምራት ያለው። እዛ ውስጥ ነው ድንቅ ምስክርነት ያለው። እዛ ውስጥ ነው መገለጥ ያለው። ከሰው እኩል ኮመን የሆነ ላይፍ እንዳይኖራችሁ ከፈለጋችሁ ሰዎች ኤክስፔሪንስ ከሚያደርጉት ውጪ አዲስ ኤክስፔሪንስ ሊያሳያችሁ የመጣውን የመለእኮትን የትእዛዝ ቃል ተቀበሉ። እነ ጴጥሮስን ቀደሙኝ ሲላቸው፣ እርግጠኛ ነኝ በውሃ ላይ መራመድን ሊያሳያቸው ነው። ከባህር ወዲያ ያሉትን ለዚህ ነገር አላዘዛቸውም ባህሩን ሂዱ ያሉትን ግን ያላቸውን ግን ሊያሳያቸው የወደደው ሊያሳይ ስለወደደ መራቸው። ጌታ ኢየሱስ፣ አንድ ሴት ባለሽበት፣ አንድ ወንድ ባለህበት፣ ህዝቡ ከለመደው ያለፈ ነገር ሊያለማምድ ምስክርን ሊያበዛ ስለወደደ አስጨናቂ የምትለውን አስቸጋሪ የምትለውን ድምፅ ወደ ጆሮ እያመጣ ነው። ግድ የለም አሜን ብለ ከቃሉ ጋር ተሻገር። የተሻለ ተአምራትና ምስክር ላይ ላይ ነው ብለ ከድምፁ ጋር ተሻገር። ያን ጊዜ ትውልድ ያላየውን ያልዳሰሰውን ያልተለማመደውን ድንቅ ነገር ይዘ በትውልድ መካከል መውጣት ይሆንልሃል። እደግመዋለሁ፣ ከባህሩ ወዲህ ያሉ ባህሩ ላይ ፈቀቅበሉ ከተባሉት እኩል አይደለም፣ ምስክርነታቸው አይደለም፣ መገለጣቸው። ጌታ ኢየሱስ ባላችሁበት አዳዲስ ኤክስፔሪንስ ሊያለማምዳችሁ ሊያሳያችሁ የሚወድ ሰዎች አላችሁ። ታዘዙ ተከተሉት፣ ሂዱ። ማዕበሉን አትዩ፣ ንፋሱን አትዩ። ከዛ ተሻግሮ የሚመጣውን ድንቅ አሰራር ግን ኤክስፔክት አድርጉ። እወዳችኋለሁ። ተባረኩልኝ።